ኦሪት ዘፍጥረት ምዕራፍ አንድ አንድ በመጀመሪያው እግዚአብሔር ሰማይንና ምድርን ፈጠረ። ሁለት ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውሃ ላይ ሰፍፎ ነበር። ሶስት እግዚአብሔርም ብርሃን ይሁን አለ። ብርሃንም ሆነ። አራት እግዚአብሔርም ብርሃኑ መልካም እንደ ሆነ አየ። እግዚአብሔርም ብርሃንን እና ጨለማን ለየ። አምስት እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ብሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። ስድስት እግዚአብሔርም በውሆች መካከል ጠፈር ይሁን በውሃና በውሃ መካከልም ይክፈል አለ። ሰባት እግዚአብሔርም ጠፈርን አደረገ። ከጠፈር በታችና ከጠፈር በላይ ያሉትንም ውሆች ለየ። እንዲሁም ሆነ። ስምንት እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። ዘጠኝ እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። አስር እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻዎችንም ባህር አለው። እግዚአብሔርም ያግ መልካም እንደ እንደሆነ አየ። አስራ አንድ እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። 12 ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደ ሆነ አየ። 13 ማታም ሆነ ጠዋትም ሆነ ሶስተኛ ቀን። 14 እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶች ለዘመኖች ለዕለታት ለአመታትም ይሁኑ አስራ አምስት በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ እንዲሁም ሆነ አስራ ስድስት እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ ትልቁ ብርሃን በቀን እንዲሰለጥን ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። አስራ ሰባት እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው። 18 በቀንም በሌሊትም እንዲሰለጥኑ ብርሃንንና ጨለማንም እንዲለዩ እግዚአብሔርም ያ መልካም እንደ ሆነ አየ። 19 ማታም ሆነ ጠዋትም ሆነ አራተኛ ቀን። 20 እግዚአብሔርም አለ፦ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። 21 እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደ ወገኑ ያስገኛቸውንም ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። 22 እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባህርንም ውሃ ሙሉዋት፣ ወፎችም በምድር ላይ የብዙ። 23 ማታም ሆነ ጠዋትም ሆነ አምስተኛ ቀን። 24 እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። ሀያ አምስት እግዚአብሔር የምድር አራዊትን እንደ ወገኑ አደረገ እንስሳውንም እንደ ወገኑ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያግ መልካም እንደ ሆነ አየ። ሀያ ስድስት እግዚአብሔርም አለ እሰውን በመልካችን እንደ ምሳሌያችን እንፍጠር የባህር አሶችና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ሀያሰባት እግዚአብሔርም እሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ሀያ ስምንት እግዚአብሔርም ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሉዋት፣ ግዟትም የባህርን አሶችና የሰማየን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ሃያ ዘጠኝ እግዚአብሔርም አለ፣ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ሰላሳ ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። ሰላሳ አንድ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን።